እንደዚህ አይነት ትልቅ ሬስቶራንት ገብተው ወይን ጠጥቶ ይመጣሉ ብለሽ ነው? እንዴ? አብረው አድረው ነው? ምን ጥያቄ አለው ማለት ይሄ ወጣቶች ናቸው። ያዝልቅለት ነው የሚባለው? ወይኔ ቲና አንቺ ሴትዮ ምን ሆነሻል? ምን ሆንኩኝ? ቆይ ወንድምሽ ነው አይደል? ምን አይዝም አይረባ ጥያቄ ነው የምጠይቀኝ? ታዲያ ምን ሆነሽ ነው እንደዚህ የምትሆኚ? ካሊብ ገና ልጅ እኮ ነው። ከዛ ልጅ

ከጅልኛ አልኩሽ እኮ እያጸዳሁ ነው። እንደ ሀሳብ አንቺ ብትወጪ የተሻለ ነው። አንቺ ብትወጪ እንደዚህ እንደተናናቅን አንቀርም። እሺ፣ አዎ። እኔ እንትን እና የማገጠብሽ ላይ ተኩል እሰራላችኋለሁ። እኔ እንትን አይደለም። ሰላም ሰላም። ፊት ለፊት ተጋፈጠች ማለት ነው እንግዲህ። እሷ ቤቷ በሷ ስም የሆነ መስራት እጅግ ደስ ብሏት ነበር። ነገር ግን አሁንም ቢሆን ዳኔ ፍቅረኛ እንዳዘው አስመስለው እሷን ለማናደድ ዳኔ ፍቅረኛ ይዟል፣ ጋፍያቸዋል ብሎ ይነግራታል። ከዛ እጅግ በጣም ትደነግጣለች። አልገባኝ ለምንድነ እንደነገጭ ዳኔ እንሳ ልጅ አደለም ብላ ልጅ ኮ ነው። አንድ ነገር መፈጠር ምን ይደረጋል እያለ ስጭው ነበር። ነገር ግን እኮ ምንም ነገር አልተፈጠረም፣ ለዚህ መስጨነቅ የለብሽም እያላት ነበር። ነገር ግን ዳኔ ህፃን ልጅ አድርጋ ነው እሷ የምትስለው። ነገር ግን እሷ እንደምትለ ህፃን ልጅ በጭራሽ አይደለም ማለት ነው። ግን ቲና ቃልም አንተ እንደምታስቡ እርግጠኛ ግን ከሰው ጋር አይታ ነበር እያለች ስትጠይቁ ነበር። አው አይቻሉ አይቻሉ ከወንድ ጋር ነበር፣ ከሴት ጋር ነበር እና በጣም ቆንጆ የልጅ ነጭ እያለች ነግራት እጅግ በጣም ትናደዳለች። ሲና ነገር ግን የጌታ ትዊት ላይ ለመወጣት ትዊት አዋይት ብላ ትዊት ላይ ምን ልርዳሽ የፈለግሽው ነገር አለ ብላ ስትጠይቃት በቅርቡ ከዚህ ቤት ትወጫለሽ። ለእኔ ክብር የሌለ ህዝብ በጭራሽ እንዲዝ እንድትቆይ ያልፈልግም። ሁላችሁም ጥርቅርቅ ብላችሁ ከዚህ ቤት ትወጣላችሁ። በቅርቡ ጠብቂ እያለቻት ነበር። እሱን አብረን እናያለን፣ ችግር የለው ማን ወጪ ማን እንደሚወጣ ማን እንደሚኖር አብረን እናያለን። ልፋት ነው ትርፉ እያለቻት ነበር። ጭራሽ ለኔ መልስ ሰጠች ነው። ጠብቂ አንቺ ሳቶኝ ሽማግሌ ጥረቅ ብላችሁ ሁላችሁም የምትወጡት እያለች እንግዲህ ከሀይለን ጋር ለመገናኘት ተወስናለች። ደግና ሀይለን አንድ ላይ ከዛ ጋሩ ቃርጋ በሩቅ ስትመለከታቸው አንድ ላይ ቆሞ ሳወሩ ታያቸዋለች። ቲና ማለት ነው። ከዛ ሀይለን ምንድ ነው ሰሙን ጥፋ ብላል። በሰላም ነው ስራ በስቶቤ ነበር እኔ ራሱ ወደ እናንተ መጣት አልቻልኩም። አባበስ ሰላም በሌለኝ በቅርብ መጣለሁ ብላ ለዳኔ ትነግሯለች። እሺ ነግራል፣ አታስቢ አባባ ሰሞኑን ቤት አይደለም በጣም ቢዚ ሆኗል ብሎ ይነግራታል። ምክንያቱም ወደ ቤት እንድትመጣ ስለማይፈልግ ከዜና ጋር እንዳይገናኙ ማለት ነው። እንዲህ ከዛ ሄለን ሰሞኑን ጠፍታለች፣ ምንድነው ብቅ አትልም እንዴ ብላ ዳኔ አባባ ሲጠይቁ፣ ሰሞኑ ለስራ ሌላ ቦታ ነው ያለችው፣ ትንሽ ቢዚ ሆና ነው፣ ለዛ ነው ብሎ ይነግራታል። አሁ እንደዛ ነው እንግዲህ ከሆነ ጥሩ ይለዋል ማለት ነው። እንግዲህ በጣም በጣም እየፈራ ነበር፣ ምክንያቱም ከሆኑ ከሆኑ ለቲና ይነግረዋል ብሎ እያሰበ ነበር። ቲና ለምድ እንደዚህ የምታፈር የምትፈረው ብታስታውቃት ምን ይፈጠራል? አሁ ፍቅረኛ ብ አስታውቅ ብላ ትነግረዋለች። ና ሰሞኑን ጸባ እየተቀያየረ ነው አሁን ጭራሹ ብላ ብላ ፍች ጠይቀች ማለት ነው ለመፋታት እንደምትፈልገ ስትነግረው ቃል እጅግ በጣም ደስተኛ ሆናል ምክንያቱም አንስፈልግ ነበር ይሄ ነው ስለዚህ ከኔ ከመፈታት የምትፈልግ ከሆነ ምንም ጊዜ ሳንፈጅ እንፋታለን ችግር ነው እንዴት ነው በቀላሉ እሺ ችግር የለም የምትል ትንሽም ካል አይሆንም ትለኛ ልብ ጠብቅ ነበር ከዚህ ቤት ልትወጣ ይሆናል ወይም እናንተ ሆናል የምትወጡት ምን ይታወቃል እቻ

ከሚያደርጋ ብዛት አለን ሀይለንና ዜና ፊት ለፊት እንድገናኙ እናደርጋለን። ከዛ ትንሽ